የመጀመሪያው ኤርሚያስ ፕሮቴስታንት ነው። ፕሮቴስታንት አዳራሽ ሄደው ለምንድን እንደሆነ ስሙ አጥፍተው አዳራሽ ውስጥ ተገናኝተው በቃ መብራቱን ያጠፋሉ ስራቸው። ስሩ የቆመች በለስ የቀናውን ሁሉ ይዛል ብሎ ማለት ነው። እኔ ደግሞ ሲሄድ የመጀመሪያ ቀን ስገባ ዛግ በአንዲት አሮጊትና በአንዲት ወጣት ሴት መካከል ነው ወንበር፣ እንደድንገት የተገኘ መብራቱ ቢጠፋ በለስ ቢቀና ከሁለቱ አንዱ መቼም። ወደ አሮጊቷ አልዞርም ወደ ወጣቲቱ ዞሬ፣ እኔማዬ ጫወታው ላይ ካላከለ ነበር ማለት ነው። ሰማችሁት? አዳራሽ የሄደው ለምንድን ነው? መብራት ሲጠፋ ወደ ሴቷ ዙሮ ሴቷን እንግዲህ ለማስነወር ነበር አዳራሽ የገባው። መሽከር ይመስል የሰውን ሴት የሴቱን ሁሉ ከንፈር ስትመጠመጠ ምትወዳል? ከንፈሯን ስስም ባጭቃል፣ እናገራለን የመራቢያ አካል ይነሳል። ማንን እንዴ? ና ማንንም ማንን ማንን ነው የምታታለው? ማንን ነው የምታታለው? አንቺ ማንን ነው የምታታለው?

አሁን ኢየሱስ ክርስቶስ በስጋ ቢመጣ ይቺን ጥያቄ ስሟት። ኢየሱስ ክርስቶስ በስጋ ቢመጣ ብሎ የሚላትን ስሙ ሊበደም የኢየሱስ ትምህርት አንድ ያላደረገው ትውልድ ካውንስሉ አይሰበስበው፣ ካውንስሉ አይሰው። አሁን ኢየሱስ ክርስቶስ በስጋ ቢመጣ አማጋ ይሄዳል? የትኛው ህብረት ላይ ቪዥነሪዎች ጋር ወይስ ነው ሙሉ ወንጌል? ማን ነው የኢትዮጵያ ወንጌላና በተክሳናት ሙሉ ወንጌል ያለችበት ወት ጋ ለብቻ መንግስት ሆና የቆምችሁ ወይስ መካል ኢየሱስ ለብቻ መንግስት ሆና የቆምችው እማ ናቸው ጋይሄደ እውነት እንገራችሁ፣ ኢየሱስ ክርስቶስ በመጣ ሰዓት፣ በዚያን ዘመን በመጣ ሰዓት ላይ ከፈሪሳውያን፣ ከሰዱቃውያን፣ ከጻፍት፣ ከአሴናውያን፣ ከሂላል፣ ከሻማይ፣ ከጠናናውያን ጋራ እንዳልቆመ ለብቻ እንደቆመ አሁንም በዳግም ምጽዓት ሲመጣ ከእያንዳንዱ ቤተክርስቲያን ጋር እንደማይቆም አስረግጬ ነግራቸዋል። ሰማችሁት? የትኛውም አይነት የቤተ የፕሮቴስታንት እምነት በዳግም ምጻት ጊዜ ከኢየሱስ ክርስቶስ ፊት እንደማይቆም እና እንደማያድን ፕሮቴስታንት መሆኑን እሱ እንደማያድነው አውቆ ነው ማለት ነው። እንድታውቁት ፕሮቴስታንት ነኝ ብሎ የሚቀልደው የሚጨፍረው እዛ ጀስት አያድንም። ጀስት ልቀልድባቸው ብለሆነ እንድታውቁት። ኢትዮጵያ ያለ ይሄ ሰው በነገራችን ላይ ምን የት ነበር የሚያገለግል የሚለውን ላሳያቸው። ይህን ሰው ታውቁታላችሁ። እነጽጌጋ ቤት ሰሞን እነጽጌጋ እንግዲህ ብዙ ሲል የነበረው ጌታቸው ምትኩ ይባላል። ምን እንደሚል ቀለሜ ላሰማቸው። እዚህ ጋር ቀለሜ ጋብዞት ነው ይሄን ሰው እንግዲህ እና ቀለሜ ምን ነበር መጀመሪያ አንድ ዓመተ ምህረት ጀምሮ ነው ይሄ አገልግሎት ኦፊሻሊ በ1995 ዓመተ ምህረት መንቀሳቀሰው በአጭር ቃል ብዙ ከሳተማለን ይሄ አገልግሎት ላይ እኔ በኢትዮጵያ በነበርኩበት ሰዓት ላይ አብሬያቸውን ማገለግል ኢትዮጵያ ያለ ፕሮቴስታንት አልነበረም፣ ሰው እንድታውቁት ነው። ለምንድነው እዚህ መቶ ውጭ እዚህ ምንድን ነው እዚህ ኒውዚላንድ መቶ ፕሮቴስታንት ነው ብሎ አሁን ፕሮቴስታንቶች ጋር እንዲህ የሚሆነው ይህ ሰው ባይዘው ወይ የነጽጌ ስጦተው ምናምን ግሩፕ ነበር፣ ለምንድነው አላዋጠው ሲል ወደዚህ የዞረ ስለ ኢየሱስ ክርስቶስ የሚናገረው ላሰማችሁ። ጌታችን ኢየሱስ ክርስቶስ ነብይ፣ ያውም የነብያት መደምደሚያ ማለት ጌታችን ኢየሱስ ክርስቶስ ነብይን? ያውም የነቢያት መደምደሚያ ማለት ነው። ጆሮ ያለው መስማትን ስማ ነው። ዞርባ ይበላት እችን የምትራራው ጓዳ ንቃሰ ይገነቀቀሽ ማለት ነው። አደብ ግጂ ይበላት አደብ ግጂ አዎ፣ በቃ እወቁት ማለት ይህ ሰው ሃይማኖታዊ ነኝ ብሎ በቃ ምንም ጥያቄ የለውም። ይኸውላችሁ አዲስ አበባ ሄደ እኮ አዳራሽ ሄደ። ቅድም እንዳያችሁት የሆነች ቆንጆ ሴት በቃ በዚህ በአለሙ ቋንቋ ሊያገኝ ሄደ እዛው መብራት ሲጠፋ ዘው እንደው የሚሆነው ሆኖ ሊመጣ ሄደ መብራት አልጠፋ ሲሞች ጋር ይሄ ተሀድሶ ከሚባሉት ማለት ነው። በቀደም እንግዲህ ቅዳሴ እናውቃለን ሲሉ ከነበሩ ተነጽጌ ጋር ሄደ። ከዛም ማላወጣው አለ ገባ። ኒውዚላንድ ኒውዚላንድ ገባ ስራ የለውም እንደምታውቁት። በቃ ቤቱ ላይ ቁጭ ብሎ ሲዋሽ ሲቀጥፍ፣ ይህ ያልበቃ ብሎት ደግሞ 24 ሰዓት በቃ ግጠሙኝ፣ ማን ወንድ ነው ከኔ ፊት የሚቆም ይላል። የሃይማኖት ሰው አንደበት እንኳን የተገራ ነው እውነት ለማውራ